ከጊዜ ወደ ጊዜ ከቀን ወደ ቀን ከመንግስት በኩል በጥቁር ገበያ ላይ የሚወሰደው ጫና እጅግ በሚገርም ሁኔታ የጥቁር ገበያውን እየገታው ይገኛል። በተለይ ከሰሞኑ የአሜሪካ ዶላር፣ የኩዌት ዲናር፣ የዱባይ ዲርሃም እንዲሁም የሳዑዲ ሪያልን ጨምሮ ከፍተኛ የምንዛሬ ዋጋ ተመን ያላቸው ሀገራት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 ከሰሞኑ የጥቁር ገበያ ሐዋላ እጅግ በሚገርም ሁኔታ እየተምዘገዘገ በተለይ ዶላር እስከ ሁለት መቶ ብር ይገባል እየተባለ በተለያዩ ሚዲያዎች ላይ እንግዲህ ሲነገር ሰምታችሁ ሊሆን ይችላል። ከሰሞኑ ግን ያለው ሁኔታ በተለይ መንግስት በጥቁር ገበያ ላይ ከፍተኛ የሆነን እርምጃ እየወሰደ ካለበት በዚህ ሰዓት ላይ የጥቁር ገበያ ሐዋላ ግስጋሴውን ገጥቶ የአስራ ሰባት ሀገራትን መረጃ ወደ እናንተ ይዘንላችሁ ቀርበናል። እንደሚታወቀው የጥቁር ገበያ የሆነ ሰዓት ላይ ሊጨምር ይችላል፣ የሆነ ሰዓት ላይ ደግሞ እጅግ በከፍተኛ ሁኔታ ሊቀንስ ይችላል። ታዲያ በዛሬው ዕለት የጨመሩ ሀገራቶች አሉ፣ የቀነሱ ውስጥ ሀገራቶችስ እነማን ናቸው የሚሉትን ሙሉ ዝርዝር ወደ እናንተ ከማድረሳችን ባሻገር በኢትዮጵያ ሕጋዊ ባንኮች መካከል የከፍተኛ ምንዛሬ ቦታውን የሚይዘው የአዋሽ ባንክን የስምንት ሀገራት መረጃም አካተናል። ቪዲዮን ላይክ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆየው። እንግዲህ ዛሬም በእናንተ ጥያቄ መሰረት የአዋሽ ባንክን የሰባት ሀገራት በማስቀደም ጀምራለሁ። በነገራችን ላይ አዲስ አመት ከገባ ጀምሮ ሁሉም ባንኮች ከአስር ብር በላይ ጉርሻን አዘጋጅተው ገንዘብ ወደ ሀገር ቤት በባንክ ስትልኩ ተጠቃሚ የምትሆኑበት አጋጣሚዎች አሁንም እንዳሉ እንግዲህ ከባንኮቹ የተለያዩ መረጃዎች እየወጡ ይገኛሉ። በዛሬው ሁለት አንድ የአሜሪካ ዶላርን 141 ብር ከ91 ሳንቲም እየገዛ 144 ብር ከ75 ሳንቲም እየሸጠ ይገኛል። ይሮን ስንመለከት 166 ብር ከ41 ሳንቲም ገዝቶ 169 ብር ከ74 ሳንቲም እየሸጠ ይገኛል። የሳዑዲ ሪያልን ስንመለከት 42 ብር ከ40 ሳንቲም ገዝቶ 43 ብር ከ25 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 43 ብር ከ33 ሳንቲም ገዝቶ 44 ብር ከ20 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 190 ብር ከ96 ሳንቲም ገዝቶ 194 ብር ከ78 ሳንቲም እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ የምንዛሪ ዋጋ ተመን ይህን ይመስላል ማለት ነው። ሌላው እንግዲህ በዛሬው ዕለት የጥቁር ገበያ ሐዋላ አንድ የአሜሪካ ዶላር እየቀነሰ ያለበት ሁኔታ ነው። በዚህም አንድ የአሜሪካ ዶላር 166 ብር ከ20 ሳንቲም ሲመነዘር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 በዛሬ 2 1 ዩሮ 195 ብር ከ45 ሳንቲም ሲመነዘር 100 ዩሮ 19545 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬ 2 1 የሳውዲ ሪያል 45 ብር ከ01 ሳንቲም ሲመነዘር 100 የሳውዲ ሪያል 4501 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬ ሁለትም አንድ የዱባይ ድርሃም 45 ብር ከ93 ሳንቲም ሲመነዘር 100 የዱባይ ድርሃም 4593 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬ ሁለት አንድ ፓውንድ ስተርሊ 224 ብር ከ15 ሳንቲም ሲመነዘር 100 ፓውንድ ስተርሊ 22415 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬ ዕለትም አንድ የካናዳ ዶላር 122 ብር ከ87 ሳንቲም ሲመነዘር 100 የካናዳ ዶላር 12287 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሪ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬ ዕለትም አንድ የባህሬን ዲናር 441 ብር ከ20 ሳንቲም ሲመነዘር 100 የባህሬን ዲናር 44120 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ዕለት አንድ የአውስትራሊያ ዶላር 108 ብር ከ45 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10845 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ሁለት አንድ የጆርዳን ዲናር 234 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 23470 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬ ሁለትም አንድ የኦማር ሪያልን ስንመለከት 433 ብር ከ30 ሳንቲም ሲመነዘር 100 የኦማር ሪያል 43330 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ይዋን ነው። በዛሬ ሁለት አንድ የቻይና ይዋን 23 ብር 18 ሳንቲም ሲመነዘር 100 የቻይና ዋን 2318 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬ ሁለት አንድ ስዊስ ፍራንክ 205 ብር 90 ሳንቲም ሲመነዘር አንድ መቶ የስዊስ ፍራንክ 2595 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ሁለት አንድ የእስራኤል ሽቅልን ስንመለከት 48 ብር ከ30 ሳንቲም ሲመነዘር አንድ መቶ የእስራኤል ሸቅል አራት ሺ ስምንት መቶ ሰላሳ የኢትዮጵያ ብር ሲመነዘር እየዋለ እንደሚገኝ ከተለያዩ ዌብሳይት ድረገጽ ላይ እያገኘ ነው። ይህ ሐዋላ የምንዛሪ ዋጋ ዝርዝር ይህንን ይመስላል ማለት ነው። እንግዲህ ከሰሞኑ እጅግ በከፍተኛ ሁኔታ እየተምዘገዘገ የነበረው የጥቁር ገበያ ሐዋላ በተለይ መንግስት እጅግ ከፍተኛ የሆነ ጥንቃቄን በመውሰድና የጥቁር ገበያን የማዳከም ተግባር በምንዛሬ ዋጋ ተመን ላይ በተለይ በጥቁር ገበያ ላይ እንግዲህ እንዲሽቆለቆል ምክንያት ሊሆን ይችላል። ይህ ሁኔታ ለሀገራችን እጅግ በጣም ሰላም የሆነ ነገር ነው። የባንኮች የምንዛሬ ዋጋ ተመን የአዋሽ ባንክ እንግዲህ መግቢያ ላይ እንዳያችሁት እጅግ በከፍተኛ ሁኔታ የምንዛሬ ዋጋ ተመን የሚታወቅ ህጋዊ ባንክ ነው። በዚህ ባንክ እንግዲህ ስትልኩ ከዕለታዊ የምንዛሬ ዋጋ ተመኑ የአስር ብር ጭማሪ እንግዲህ እያደረጉ ገንዘብ እጃቸው ላይ እንደሚያደርጉ ከባንኮች መካከል እንግዲህ የአዋሽ ባንክ ከደቂቃዎች በፊት መግለጫውን አውጥቷል። ከህጋዊ ባንኮች ላይ መጠቀም ይኖርባችኋል ላለው ቪዲዮን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያውያን እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።